በመጀመሪያ ይህንን ድርጅት ላዘጋጀው ሳይንስ አካዳሚ ምስጋና ማቅረብ ፈልጋለሁ። አሁን የምናገረው ነገር ቅድም ዶክተር በድሉ የጠቃቀሳቸው ነገሮች እና መነሻ ለዚህ ሁሉ መነሻ የሆነው እንደ ጋራ ከኢትዮጵያ ክልሎች አንዱ በተለይ የአማራ ክልል የግእዝ ቋንቋን በመደበኛ ትምህርት መስጠቱን መነሻ በማድረግ የተነሳ ውይይት ነው። እዛ ላይ ባለፈው ዶክተር በድሉ ባነሳው ጉዳይ ላይ የነበረ ትንሽ ጫጫታ እንደነበረ ራሱ ነግሮ ነበር እና በዛ ላይ እንደ ቅድም እንደተባለው የሰከነ ውይይት እናድርግ ነው የተባለው። አሁን እዚህ ላይ ወይ የፖሊሲ ወይ ደግሞ የአካዳሚ የበላይነት ይዘን ሳይሆን እየተነጋገር ያለ ነው እንደ አንድ ይህንን ጉዳይ የሚያስብ ኮሚኒቲ ማህበረሰብ ትንሽ ለሚያስቡት ሰዎች ግብዓት ሊሆኑ የሚችሉ ሀሳቦችን ለመስጠት እንችላለን በሚል ነው እና እኔ የምነሳው በጥያቄ ነው። የአንድ ስርዓተ ትምህርት ዓላማ ምንድን ነው? መልሱ ብዙ ነው ሊሆን የሚችለው። ከዚ ውስጥ ሁለት ነጥቦች ማንሳት እፈልጋለሁ። አንደኛ አስተምረዋለሁ በሚለው ማህበረሰብ ውስጥ ያለን እውቀት ማስተላለፍ። ስርዓተ ትምህርት ማለት እውቀትን ማሰባሰብ እና ከዛ ያን እውቀት ማስተላለፍ ነው። ሁለተኛው አዲስ እውቀት ማመንጨት። እነዚህ ናቸው፣ ያለን መያዝ መጠበቅ፣ ማስተላለፍ ከዛ ደግሞ አዲስ ማመንጨት ነው። አዲስ እውቀት እንዴት ይመነጫል ከተባለ እውቀት ልክ እንደ እሳት ነው የሚመሰለው፣ በእሳት በብርሃን እንደዚህ ይመሰላል። በሆነ አጋጣሚ የሚፈጠርን ብልጭታ እንዳይጠፋ ቶሎ ብሎ ጭራሮ ቆስቁሶ እንደማያያዝ ሊታይ ይችላል እና የሰውን አላ ከብዙ ነገር ጋር ሲጋጭ ነው የሚውለው በድንገት የተከሰተችለትን ነገር ወይ በስዕል ወይ በቅርጽ ባለው እድሜው ወቅቱ በሰጠው መሳሪያ ይይዛታል። ከዛ እንዳጠፋበት ይቆዝማታል። ቁዘማ የሚለው ከዜና ጋር እያያዛል እና ሲያላዝመው ሲደጋግመው ይዘዋል። አሁን አንድ ግጥም አንስቼ ባነብላችሁ፣ ገጣሚ ከምን ተነስቶ ምን ሀሳብ አጥሮት ወደዛ እንደሄደ መልሰን ወደ ኋላ መተንተን እንችላለን። ሌላው ነባሩ እውቀት ከሰው ወደ ሰው ይልቁንም ከትውልድ ወደ ትውልድ ሲተላለፍ እንደ አደራ ዕቃ ባለበት እንዳለ ሳይሆን እንደ እሳት ወይም እንደ ብርሃን እየተስፋፋ ነው። አንድ ቦታ ላይ ያለች እሳት በጣም በዙሪያዋ ያለውን ነገር እየበላች፣ እያቃጠለች እየተስፋፋች ነው የምትሄደው። እና በዙሪያው ያለውን ነገር ሊነድ የሚችል ነገር ሁሉ እያነደደ የጨለማን ክበብ በብርሃን እያሰፋ ነው የእውቀት አንድ ዴፊኒሽን በዙሪያችን ያለውን ጨለማ በአንድ ስንዝር በአንድ ትጋት እያሰፋ ነው ነው። ሌላኛው የእውቀት ማመንጫ መንገድ ውሰት ነው። አንዱ ራሱ ሳይዋስ በመሞከር የሚፈጠር እውቀት ነው። ሌላው ግን ውሰት የኛው፣ በትክክል ሲጠራ ማመንጨት ሊባል አይቻለም፣ ከሌላ ምንጭ መቅዳት ነው ወይም እንደ ችግኝ ማፍለስ ችግኝ ፈልሲ ነው የሚባለበት። ከዚህ ተነስቶ እዚህ ቦታ ላይ ስለሚተከል ነገር ግን ከፈለሰ በኋላ ባለበት እንጭጭ እንደሆነ አይቀርም፣ ወይም ችግኝ እንደሆነ አይቀርም። ያብባል፣ ያፈራል፣ ያድጋል፣ ይመነደጋል ማለት ነው። አሁን የኢትዮጵያን ትምህርት በዚህ መስፈርት፣ በሁለቱ መስፈርት ያለውን ነገር በሀገሪቱ ውስጥ ያለን እውቀት ማስተላለፍ እና አዲስ ማመንጨት በሚሉት በእነዚህ ሁለት መስፈርቶች እንስፈረው ወይም ደግሞ እንዳኛው ቃል። አሁን እዚሁ አንድ ጥያቄ ጠይቄ በዛ ከዶክተር ስርጉ ከዶክተር ዘላለም ከፕሮፌሰር ባየ ከሊንግስቶች ውጭ ያለ ሰው መልስ ከሰጠ እናያለን። ናላ የሚለውን ቃል እናያቅሳለን፣ ሁላችን እናውቃለን። አለ ናላ እናውቃለን፣ ግን እውቀታችን ምን ያክል ነው? ምንድነው ናላ ማለት? አንጎል ነው። አንጎል አ? ቃሉ ከየት መጣ? አሁን በስነ ልሳን በስምና በተሰያሚ ነገር መካከል ምንም አይነት ዝምድና የለም ይባላል። ልክ ነው። ናላ የሚባለው ሌላ ስም ቅል ሊሆን ነበረ መጀመሪያ፣ ወይም ደግሞ ሌላ ነገር። ግን ናላ አንዴ ይሄ ከተሰየመ፣ መውጫውን ካገኘን በኋላ ኦልሞስት ተፈጥሯዊ የሆነ ግንኙነት እንዳላቸው መገንዘብ እንችላለን። ናላ ምን ያቅሰዋል? በነገራችን ለነገራችን ከእነዚህ ሰዎች ውጭ መርጌታች አንተ አይተ። ስለዚህ ናላ አሁን ነባር እውቀት ነው። እዚህ ያለነው ሰዎች ደግሞ ብዙዎቻችን ተምረናል፣ ግን አልተሻገረም ወደኛ። እናውቀዋለን፣ ምንነቱን ትርጉሙን እናውቃለን፣ ግን በደረቁ ነው የምናውቀው። ስለዚህ ናላ ምንድነው ብትሉኝ፣ ናላ ኖለወ ከሚል ነው የሚመጣው ኖሎ ማለት ጠበቀ ነው። ስለዚህ ናላ ጠባቂ ማለት ነው። ሁላችን እናውቀዋለን፣ ትርጉሙን እናውቀዋለን፣ መምጫውን ስረ መሰረቱን ግን አናውቀውም። ስለዚህ ከሞላ ጎደል አማርኛ ተምረናል ስንናገረው ያደግንም አለን። በሁለቱም ተደምሮ፣ በትምህርትም በንግግርም ተደምሮ ግን እነዚህ አይነት እውቀቶች አልሰጠንም። ናላ የሚለውን ቃል ስንጠራ ሰያሜዎቹ ምን አይነት እሳቤ እዛ ውስጥ እንዳጨቁ ማሰብ አለብን የእግዚአብሔርን ሕግ የሰውን ሕግ ለመጠበቅ የሚያስችለንን አእምሮ ወይም እውቀት የሚንሰላሰልበት አካል ወይም ቁስ ነው ናላ የሚባለው። ከዛ በደረቁ ሲታይ ደግሞ አንድ ሰው ቆሞ የሚሄደው ናላው ትክክል እስከሆነ ድረስ ነው። በመናገር እንዳይንተባተብ፣ ሲሄድ እንዳይንገዳገድ፣ እንዳይወድቅ ብዙ ዝውውሮችን የሚጠብቅ ነው። ሰው ይህንን ሁሉ ታሳቢ አድርገው ናላ ብለውታል። አንዴ ናላ ከተባለ በኋላ ይሄ ቃላን በለው ቻላን በለው ጫላም በለው ልንል አንችልም፣ ነው የመጀመሪያው ኖለወ ነው። ምናልባት ተፈጥሯዊ ግንኙነት የሌለው እማናቀው፣ ይሄኛው ግን የተፈጥሮ ያክል ግንኙነት ነው ያለው። ስለዚህ ይሄ አንድ ትልቅ ነገር ነው። የቋንቋ ትምህርታችን መረጃ ወይም ጓዝ ወይም ሸክም አይደለም ያነሰው። እስካሁን ድረስ ያነሰው ምንድነው እውቀት ነው እውቀት የሰሙትን ተሸክመው ሸምድዶ መሄድ አይደለም። በግእዝ እውቀት በጣም የሚያሳዝነኝ በተለየ የአብነት ትምህርት የሌለበትን ነው። ሲወቀስ የኖረው የአብነት ተማሪ ሸምዳጅ ነው ይባላል። ነገር ግን ሽምደዳ ሽምደዳ በጣም የሚነቀፍ ነገር ነው ለጥናት ሲባል የሚያዙ ነገሮች አሉ ለምሳሌ አንድ ሰው የሰው ቅኔ የጓደኛውን ወይ የመምህሩን ይዞ ሄዶ ሌላ ቦታ ቢያደርስ ስሙ በቅሎ ነው የሚሉት ተጭኖ ነው የሄደው ነው የሚሉት ስለዚህ ሽንደዳን ወይም ገና ጀማሪዎች ማስተዋወስ የማስተዋወስ ችሎታቸው በደንብ እንዲዳብር ለማድረግ የሚፈቀድበት መጠን አለ ከዛ የራሱ ክሬቲቪቲ የራሱ ፈጠራ የራሱ ስራ በሚጠበቅበት ጊዜ ደግሞ የሰውን አግባብ ባልሆነ ቦታ ሲጠቅስ ወይም ደግሞ የባለቤቱ ስም ሳያነሳ ሲጠቅስ ፕሮፐር በሆነው በሳይንስ እንደሚደረገው ዲው አክኖሌጅመንት ሳያደርግ የሚሰጥ ከሆነ በጣም አደጋ ላይ ነው የሚወድቀው። ስለዚህ ይህንን የግእዙ እውቀት የእውቀት ስርዓት ይህንን ይተቻል፣ አጥብቆ ይተቻል። ስለዚህ ምንድን ነው የግእዙ እውቀት ይህንን ከተቼ ምን ላይ ነው የሚያደርገው? አሁን ናላ የነገርኳችሁ ሸምብጄ ይዤው ሳይሆን መላውን ስለያዝኩት ነው። አንድ ቃል እንዴት ነው የሚፈጠረው የሚለው ከዚህ በፊት ያጋጠመኛለ ከፕሮፌሰር ባየ ጋር ወንድም የሚለው ቃል ከየት ነው የመጣው ብለው ጠይቀውኛል። ብዙ ጊዜ እህት፣ አባት፣ እናት እነዚህ ሁሉ ስትራክቸራቸው ለየት ያለ ነው። ወንድም እንዴት ነው የተለየው ብለው ሲጠይቁኝ ቼክ ስታረግ ድረስ ወልደ እም ይመስለኛል ብየት መልስ ሰጠውኝ። ወልደ እም የእናት ልጅ ማለት ነው። ስለዚህ ወንድም የመጣው ከግዕዙ ወልደ እም ነው እንደዛ ነው የሚመስለኝ ብዬ ነግሪያቸው ኋላ መዝገበ ቃላቱን ፈልጌ አረጋግጬ እጄ ቅድም የሰጠሁት መላምት ወይም ግምት ትክክል እንደነበረ አስረድቻለሁ እና ይህ ምን ማለት ነው? ቅድም የተባለው ሀብት ሪሶርስ የተባለው በትልቁ አስቡት፣ በትልቁ በጣም ትልቅ ሪሶርስ ነው። አንድ ቃል አለ በግዕዝ አንቀጽ የሚባል በር ማለት ነው፣ መግቢያም መውጫም ማለት ነው። እና የናላ አንቀጹ ሎለ ሆነ ጠባቂ ነው ብለናል። ከዛ ሌሎችንም ከየት ነው የመጡ ብለን ብንጠይቅ፣ የማናውቃቸው በሰውነታችን ጀርባ ከየት እንደመጣ ታውቃለህ? መነሻው ደረበ ነው፣ ደረባ ነው፣ የተደረበ ሰው። ዋናው ከዚህ በታች ነው፣ ይሄኛው ደግሞ ድርብ ነው። ይሄ አንድ የቋንቋው የራሱ ፍልስፍና ነው። እግር ከየት በጣ እግር የሚለውን ለማወቅ ደረቁን ልናገኘው አንችልም። ሰገረ ብሎ ነው የሚወጣው። ሰገረ ተሻገረ ነው። ስለዚህ መሻገረ መራመጃ ነው። እግር የሚባለው ሰጋር እና እግር የሚለውን በደንብ ያዛምዱታል። ይህን የምለው ለምንድን ነው? ከዚህ በፊት የነበሩ ጉዳዮች ግዕዝ ራሱን ችሎ የግዕዝ እውቀት፣ ከዛ አማርኛ ደግሞ ራሱን ችሎ የአማርኛ እውቀት፣ እንደሱ አይደለም። ቅድም ዶክተር በድሉ ጥሩ አንስቶታል። የሚተሳሰሩበት የሚሰናሰሉበት ነገር አለ። እኔ ደግሞ የማምነው የግዕዝን እውቀት በደንብ ማስያዝ ለአማርኛ ይልቁንም አማርኛውን በደንብ ለመረዳት ብቻ ሳይሆን ከዚህ በኋላ አዳዲስ ቃላት እንፍጠር ብንል በምን አመክንዮ እንደምንፈጥር፣ ያለ ምክንያት ዝም ብለን አንድ ነገር ስናየው በቃ ይህንን ኞኞን ምለው ብንል አንችለም። የስያሜ አካሄድ የስም አወጣት ስርዓት አለ የአማርኛ ስም ምን ይበዛዋል በከአብ ይጨርሳሉ በሳልስ ይጨርሳሉ በሐምስ ይጨርሳሉ በሳቢ ይጨርሳሉ እነዚህም የአማርኛ ስሞችን በሙሉ ደርዘን አሁን ኮምፒውተር ለዚህ በጣም ይረዳ አውጣልን ብንለው ምናልባት በከአብ የሚጨርስ ምናልባት ምንም ላናገኝ እንችላለን ስም የሚባለ ስለዚህ ስም ስንሰይም ከምን ማምጣት እንዳለብን የምናውቅበት ነው ከዚሁ ጋር ተያይዞ የሚነሳው የፊደል ጉዳይ ነው። ፊደል አማርኛ የራሱ ፊደል አለው፣ የራሱ ድምፅ አለ፣ ግዕዝ የራሱ ድምፅ አለው። ስለዚህ ሐመር ውሃና፣ ሀሌታ ውሃ ወይም ብዙሀን ውሃ፣ ንጉሱ ሰ እና እሳቱ ሰ እያላቸው አታምታትበት፣ አንድ ሰ፣ አንድ ሀ፣ አንድ ፀ የሚባል አካሄድ አለ። ይህንን ከመክቡር ሐዲስ አለማየት ጀምሮ ሲካሄድ የነበረ ግን በእውቀት ላይ ያልተመሰረተ አካሄድ ነው። ይህንን የምለው ለምንድን ነው? ስለ ሰ ስናወራ ከዚህ በፊት አንድ የጠቀስኩት ምሳሌ ልሰጣችሁ። ንጉሱ ሰ፣ ይሄኛውን አሁን ያለውን ፊደል ስንፈጥር የንጉሱ ሰን ባህሪ በደንብ ብናውቀው ኖሮ ሸን አንፈጥረው ነበር። በሰላይ ሰረዛ አድርገን አንፈጥረው ነበር። ምክንያቱም ንጉሱ ሰ ራሱ ሸ ነው። አሁን አንድ ቃል ብሰጣችሁ፣ ሸረሪት የሚባል ቃል ብሰጣችሁ ምንድን ነው ከየት ነው የመጣችው? ታሪኳን የሚያውቅ የለም። አመክንዮ አለው ወይ ለስሟ ለምንነቷ አናውቅም። በቃ በደረቁ ሸረሪት ምንድን ነው? እቺ ምንድን ነው? ምን ነገር የለም። ነገር ግን ግዕዙ ሳሬት ይላታል። ሳሬት ማለት ሰረ፣ ፈተለ፣ አቀጠነ ብሎ እንደገና ግስ ያመጣል። ስለዚህ ፈታይ ናት ማለት ነው። ሳሬት ፈታይ ከሆነች ሸረሪት የሚለው ቃል ፈታይ ማለት ነው። ባጭሩ ስሙ ከዛ ግን ይሄ ብቻውን ራሱን ችሎ የቆመ የተነጠለ ነገር አይደለም። ሹራብ ከየት ነው የመጣው? ያው ሸረበ ነው። ከዛ ሸር ራሱ ምንድን ነው? ተንኮል ነው። የተሸራረበ የተገማመደ ማለት ነው። ሹሩባ ምንድን ነው? እነዚህ ሁሉ አንድ ዘር ናቸው። እናችን ፊደል ሰ በመያዛችን አማርኛው ላይ በማቆየታችን፣ ብዙ ተመራማሪ ነገር በዚች ሰ ምክንያት የአንድ ቤተሰብ የሆኑትን ቃላት ሊለያቸው ይችላል። ወደ ፀ ለምሳሌ ብዙሃን ሀ የምትባለው ምናልባት ኸ ልትሆን ትችል ነበረ። ምክንያቱም ኅብስት በሱ ጽፈዋለን። በአረብኛ ሑብዝ ይባላል። ከዛ በግእዙ ሀበዘ ብለው ሀበዘ ጋገረ የሚሉት አለ። ግን ኸናት ውስጧል ሁብዝ የሚለውን ያመጣል። እና ምን ማለት ነው እችን ፊደል በመጠበቃችን የእኛን ማወቅ ብቻ ሳይሆን እኛ ከማን ጋር እንደምንዛመድ ከየትኛው ጋር እንደምንሰናሰል አድራሻ ናቸው፣ ዳና ናቸው። ይህንን ዳና ሁሉም ሰው ይወቀው ወይ አያስፈልግም፣ አይቻልም። ሁሉም ሰው የቋንቋ ሊቅ ሊሆን አይችልም። ሁሉም ሰው ፈላስፋ፣ ሁሉም ሰው ማትማቲሻን ሊሆን አይችልም። ነገር ግን በመጠበቃችን ምክንያት ነገር ትውልዱ እንዳያውጣው ማድረግ እንችላለን። ሌላው ስለ ስነ ጽሁፍ ስናወራ ስነ ጽሁፍ አሁን ብዙ የጨረተ ነገር በጣም ውበቱ ይሄ ነው የማይባል ነገር እናያለን። ለምንድን ነው እንደዛ የሆነው ብንል፣ የውበት ህግጋት የሚባል ነገር ተረስቷል እዚህ ሀገር። የውበት ህግጋት በሚለው አንድ ነገር ላስረዳው። እዚህ አራዳ ጊዮርጊስ የቅኔ መምህር አሉ። አሁን ደግሞ ቅኔ እየተማርኩ ነው እና ድሮም ትንሽ ተምሬያለሁ ግን ስለማያልቅ እና እዛ ውስጥ አንድ ጨጎዴ በጣም ትልቅ የቅኔ ማዕከል አለ። ከጨጎዴ ተመርቆ የመጣ አዲስ አበባ መምህር ሲመጣ ደጅጠኝ ስለሚሆን ትልልቅ መምህራን ባሉበት እንደገና ደጓሚ አስተማሪ ሆኖ ይቆያል እና እሳቸው መምህሩ ዋናው ሲያስተምሩ እሱ ሊነግር ይነሳል፣ እሳቸው በሌሉ ያስተምራል። እና ይሄ ልጅ ጸጸ የሚል ሁለት ቃላት ያለው ቅኔ ይቀኛል። ለምሳሌ ጸጸ ማለት እንዴት መሰላችሁ? ገጸ ጸላኤ እንደማለት ነው። የገጸ መጨረሻ ጸናት የመጀመሪያው ደግሞ የጸላኤ መጀመሪያ ናት። ገጸ ጸላኤ እንደዚህ አይነት ነው። ሲያመጣ ሞጨ ጨባህ አሉት። ሙጫ ማለት ነው። ሙጫ የሚባል የጸያፍ አይነት አለ። ከዛ አይ የኔታ ይፈቅዱታል አላቸው። የኔታ ደግሞ ትልቁ ጨጎደ ያሉት የንታ ያሬድ ናቸው። ይፈቅዱታል አልክ አሉት። አዎ እስኪ እሳቸው ያደረጉትን አምጣ ሲሉት እሳቸው አያደረጉትን እና ይፈቅዱታል ነው፣ ይሰሙታል ነው። ልብ በሉ፣ ይሄ የኤስቴቲክ ፕሪንሲፕል ማለት ይሄ ነው። ከዛ ሲወጡ እሳቸው እኔ ጠየቅኩት፣ እንዴት ነው እሳቸው የማያረጉት ግን የሚፈቅዱት መሆኑን በምን ታውቃላችሁ? የጠየቅኩት አሁን እርሶ ነጭ ጤፍ ይበላሉ አለኝ፣ ነገር ግን ዳጉሳም የሚበላውን አይነቅፉትም። እና እንደዛ ነው እሳቸው ስላልቸገራቸው አያረጉትም። ተማሪው ግን እንዲያደርግ ይፈቅዳሉ አለ ይሄ አንድ መንገድ ነው ከዛ በሶስተኛው ቀን መምሩ ጋር ገባውኝና ይው ጸጸ ያልኩት አሁን ገጽ ጸጸ ላይ መዝሙረ ዳዊት ላይ አለ ከዛ ንጉሠ ሠራዊተ ሰማያት የሚል ደግሞ አለ ድጓ ላይ ሰሰ ነው እንዲህ ያለ እኮ ብዙ አለ በመጽሐፍ ስላቸው መምሩ ምናሉ መጽሐፍ ለምስክር አይበቃም ልብ በሉ መጽሐፍ እንዴት ነው መጽሐፍ ለምስክር የማይበቃው መጽሐፍ ማለት ዋናው ምስክራችን እሱ የለም መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅም ምስጢሩን ነው ጠንቅቆ የሚነግር እንጂ ዘይቤውን አባባሉን አይጠነቀቅበትም፣ አይጨነቅበትም ነው። ስለዚህ ለአባባሉ ከመጽሐፍ በላይ እንጨነቃለን ነው የሚሉት። ይሄ ነው ትልቅ የውበት የኤስቴቲክ እውቀት የሚባለው ይሄ ነው። በዚህ አይነት ሂደት የተመራ ኤስቴቲክስ ነው ዓለምን ማነጋገር የሚችለው ውብ መሆን የሚችለው። በዚሁ አጋጣሚ የዜማ ተማሪ ስለሆንኩ አንድ ነገር ልንገራቸው። መዝሙር ላይ አንድ አረገ እሚል አረገ ካለ ያ አርግ ነው የሚለው እና መላእክት የመላእክት ዕለት ላይ ከሚዘመረው ውስጥ ለከ ያ አርጉ ስብሐት የሚል አለ እስኪ ሁላችሁ ያ በሉ እስኪ ያ ሲል ብዙ ሰው ያስጠላል ምክንያቱም አፍ ያስከፍታል በጣም እና የምናረጉ የ አረጉት የ አርጉ የ በሉ እስኪ የ ስንል ከምከም ያለ ነው አፋችን ወደዚህ ነው ያ ስንል ግን አፋችን ስለሚከፈት ያስጠላል። እና ምን ማለት ነው ይሄ ከግእዝ ጋር ተያይዞ ያለው ባህል ይት ባህሉ ስለ ውበት ይጨነቃል። ለዚህ ነው ብዙ ሰው አንዱ መላጣ እንደኔ አንዱ ሸበቶ አንዱ ዘናና ሆኖ እንዳይመጣ አንድ አይነት ሆኖ አንድ ክብረ በዓል ላይ ሲመጣ በስነ ስርዓት ለብሶ አንድ አይነት ሆኖ ይምጣ የሚባለው። አሁን ይህንን ሁሉ ነገር ሰብስበን ስናስብ ምንድን ነው? የኢትዮጵያ ትምህርት ይህንን ጥንታዊ ነገር ለማስረዳት ከዚህ በፊት እንደነበረው ነካ ነካ መሆን የለበትም፣ በስፋት መገባት መቻል አለበት። ግን ጥንቃቄ በጣም ያስፈልጋል። አንዱ በቃ ታበድረኝ ፕሮፌሰር፣ ጥንቃቄው ምንድን ነው? ግእዝን መልሶ የንግግር ቋንቋ ለማድረግ የሚደረግ ሙከራ ከሆነ በጭራሽ አያስፈልግም። አንደኛ ቋንቋ ብዙ ነው ያለው አሁን ደግሞ ራሱ የግዕዝ ወራሾች ብዙ አሉ ራሳቸው። ስለዚህ እውቀቱ ከዛ ወደዚህ እንዲተላለፍ ከተደረገ ለዛ የሚያበቃ ችግር የለም። በፉክክር ላይ የተመሰረተ የእኔነት እሳቤ ይህም ከግብ እንዳይደርስ ያደርገዋል። ሌላው በድንገት ተነስተን አሁን እንደሚደረገው በሩጫ የሚደረግ ውሳኔ ከሆነ ተረቱ ራሱ ነው የሚጥለን ሲሮጡ የታጠቁት ሲሮጡ ይፈታል የሚል ይሆናል። ሌላው በዘመናችን በቀላሉ ማቀጣጠል የቻልነው ነገር ቢኖር ግጭት ነው። ስለዚህ ግዕዝ ይማር ትምህርት ውስጥ ይግባ ወይ ሳይግባ ብለን እንደገና ሌላ የግጭት መፈልፈያ መሳሪያ ማድረግ የለብንም። እነዚህም በመጠንቀቅ ግዕዝ ወደ ስርዓተ ትምህርቱ ይግባ ቢባል ጥንት ያጣነውን የስርዓተ ትምህርቱን አንኳር ነጥብ ወይም እውቀት ተመልሶ ወደ ቤት እንዲመጣ ማድረግ ነው። ብዙ ማድረግ ይቻላል። እኔ የቋንቋና የስነ ጽሑፍ ሁሉ የነካሁት ወደ ታሪክ ብንመጣ በሌሎችም ሊሰጥ የሚችለው ነገር አለና ለቋንቋና ለሥነ ጽሑፍ ተማሪ ብቻ ሳይሆን ለሀኪሙ ለመድኃኒት ቀማሚው ለሁሉም የሚሆን ትልቅ